ሰላም ጤና ይስጥልኝ፣ ውድ የሸገር ጆርናል ተከታታዮች። ዛሬ ህዳር 22 2018 ዓመተ ምህረት በዛሬው መረጃ ሰዓታችን በትግራይ ክልል አክሱም ጽዮን በዓል ላይ የተንጸባረቀው የፖለቲካ አቋምን በተመለከተ፣ የፋኖ አመራር ካፒቴን ማስረሻ ሰጤ እጃቸውን ለመንግስት ሰጡ ስለመባሉ በምዕራብ ሐረርጌ ዞን ጉምቢ በርደዴ ወረዳ የ11 ሰዎችን ህይወት ስለቀጠፈው አደጋ በራያ አካባቢ ነዋሪዎችን እያሸበረ የቀጠለው ግድያና የግዳጅ ወታደራዊ ምልመላን በተመለከተ እነዚህንና ሌሎች ዝርዝር መረጃዎች እናደርሳችኋለን። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪካዊና መንፈሳዊ ማዕከል በሆነችው አክሱም ከተማ ትናንት በታላቅ ድምቀት የተከበረው ዓመታዊ የህዳር ጽዮን በዓል ከሃይማኖታዊ ሥነ ሥርዓቱ ባሻገር ፖለቲካዊና መዋቅራዊ ቀውሶች ጎልተው የታዩበት መድረክ ሆኖ አልፏል። በበዓሉ ላይ የተገኙትና ከኢትዮጵያ ቅዱስ ሲኖዶስ ተለይተው የትግራይ ቤተ ክህነት መዋቅር የመሰረቱ አባቶች ከዋናው ሲኖዶስ ጋር ለእርቅ ዝግጁ አለመሆናቸውንና የራሳቸውን መንገድ መከተል እንደሚቀጥል እንዲቀጥሉ ያረጋገጡበት መልእክት አስተላልፈዋል። በተለይም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ አማካኝነት ህገ ወጥ ተብለው የተደራጁ ና የራሳቸውን ሲኖዶስ በማቋቋም የሚንቀሳቀሱት የትግራይ አባቶች በዓሉን እንደ መልካም አጋጣሚ በመጠቀም የያዙትን አቋም በድጋሚ አንጸባርቀዋል። በስፍራው ላይ የተገኙት የትግራይ ቤተ ክህነት መሪ ብፁዕ አቡነ ሰላማ ቤተ ክርስቲያንቱ ከነበራት ቀደምት የአንድነት አስተምሮ በተቃራኒ እርቅን ከመፈለግ ይልቅ የራሳቸውን መዋቅር ማጠና መናገርም ምርጫቸው አድርገዋል። በሃይማኖታዊ መድረክ ላይ የፖለቲካ ንግግሮች ጎልቶ መሰማታቸው ቤተክርስቲያኒቱ በፖለቲካ ውሽንፍር ውስጥ እየዋኘች መሆኗን ማሳያ ነው ሲሉ በርካታ ታዛቢዎች ቅሬታቸውን እየገለጹ ነው። ብፁዕ አቡነ ሰላማ በንግግራቸው የቤተክርስቲያኒቱ ዶግማና ቀኖናን ከተመለከቱ ጉዳዮች ይልቅ በቀጥታ ወደ ፖለቲካ ትችቶች በመግባት የፕሪቶሪያውን የሰላም ስምምነት አፈጻጸም ኮንነዋል። ብፁዕነታቸው የፕሪቶሪያውን ስምምነት በተሟላ ሁኔታ ተግባራዊ አለመደረጉ የትግራይን ህዝብ ችግርና ሰቆቃ የበለጠ አሳሳቢ አድርጎታል። ስለሆነም ዓለም አቀፉ ማህበረሰብ በፌዴራል መንግስቱ ላይ ጫና ሊያደርግ ይገባል ሲሉ ተደምጧል። ይህ ንግግር የሃይማኖት አባቶች መስቀል በጨበጡበት እጃቸው ፖለቲካዊ አጀንዳዎችን እያራገቡ ነው የሚለውን ወቀሳ አጠናክሮታል። በተመሳሳይ መድረክ ላይ መልእክት ያስተላለፉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደም ከብፁዕ አቡነ ሰላማ ጋራ ተመሳሳይ የሆነ ፖለቲካዊ አቋም አንጸባርቀዋል። ሁለቱ ወገኖች የሃይማኖታዊና የፖለቲካዊ መሪዎች በአንድ ድምጽ የሰላም ስምምነቱ አፈጻጸም ላይ ያላቸውን ቅሬታ ማቅረባቸው በትግራይ ክልል የሃይማኖት እና የፖለቲካ መስመር መደበላለቁን በግልጽ ያሳየ ክስተት ሆኗል። በመቶ ሺዎች የሚቆጠሩ ምእመናን በተገኙበትና መንፈሳዊ በረከትን በሚሹበት በዚህ ታላቅ በዓል ላይ የእርቅና የሰላም መልእክት ከማስተላለፍ ይልቅ የመለያየትንና የፖለቲካ ወቀሳ መልእክቶችን በማሰማት ብዙዎችን አሳዝነዋል። ጉዳዩን በቅርበት የሚከታተሉ የቤ ቤተ ክርስቲያኑ ልቃውንትና የሰላም ተንታኞች እንደሚገልጹት ነገ ሰላም ወርዶ ፖለቲካው ተስተካክሎ ወደ ቀድሞ ሁኔታው መመለስ ሲቻል፣ ዛሬ የሃይማኖት አባቶች የፖለቲካ መጠቀሚያ ሆነው መገኘታቸው በታሪኩም ሆነ በፈጣሪ ፊት ያስጠይቃል ይላሉ። አስተያየት ሰጪዎች እንደሚሉት በጥቂት ግለሰቦች የስልጣን ፍላጎትና በፖለቲካ አደባ ምክንያት ቅድስት የሆነችው ቤተ ክርስቲያን ክብር ማራከስና ምእመናኑን ግራ ማጋባት ከሃይማኖታዊ እይታ አንጻር ሀጢያት፣ ከሞራላዊ እይታ አንጻር ደግሞ ታሪክ የማይሽረው ወንጀል ነው። የቤተ ክርስቲያን አባቶች ሚና ህዝብን ማረጋጋት፣ ሰላምን መስበክና የተጣላን ማስታረቅ ሆኖ ሳለ አሁን እየታየ ያለው አዝማሚያ ግን ቁርሾዎችን የሚያባብስና ልዩነትን የሚያሰፋ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በትግራይ ያሉ አባቶች ወደ እናት ቤተ ክርስቲያን እንዲመለሱ፣ ችግሮች በውይይት እንዲፈቱ ተደጋጋሚ ጥሪ ሲያደርግ መቆየቱ ይታወሳል። ሆኖም በአክሱም ጽዮን በዓል ላይ የተሰማው አቋም የትግራይ አባቶች ለጊዜው የመመለስ ሀሳብ እንደሌላቸውና ከፖለቲካ መዋቅር ጋር ተሳስረው መቀጠል እንደመረጡ አመላካች ነው። ይህ በእንዲህ እንዳለ የፌዴራል መንግስትም ሆነ የቅዱስ ሲኖዶስ አመራሮች በአክሱም ጽዮን በተሰማው ንግግር ላይ እስካሁን የሰጡት ምላሽ የለም። ነገር ግን በሃይማኖታዊ ሽፋን የሚደረጉ የፖለቲካ እንቅስቃሴዎች የአገሪቱን የሰላም ሂደት እያደናቀፉና የምእመናንን ሰላማዊ አንድነት እንዳይሸረሽሩ ስጋት አለ። በዓሉ በድምቀት ተከብሮ ቢጠናቀቅም ጥሎት ያለፈው ጠባሳና ያልተመለሱ የለምን ጥያቄዎች ግን በምእመ ምእመናን ልቦና ውስጥ መመላለሳቸውን ቀጥለዋል። በአማራ ክልል ላለፉት ዓመታት ከመንግስት የጸጥታ ኃይሎች ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ ከፍተኛ የጦር መሪዎች መካከል አንዱ እንደሆኑ የሚነገርላቸው ካፒቴን ማስረሻ ሰጤ ትናንት እጃቸውን ለመንግስት የጸጥታ አካላት መስጠታቸው ተረጋግጧል። ይህ ያልተጠበቀ ክስተት በክልሉ የትጥቅ ትግል እንቅስቃሴና በቡድኑ ውስጣዊ አንድነት ላይ ከፍተኛ ጥያቄን ያስነሳ ጉዳይ ሆኗል። ለጉዳዩ ቅርበት ያላቸው የመረጃ ምንጮች እንዳረጋገጡት ካፒቴን ማስረሻ ሰጤ ከነበሩበት የሽምቅ ውጊያ ሰጠና በመውጣት ለሀገር መከላከያ ሰራዊትና ለክልሉ የጸጥታ መዋቅር በሰላማዊ መንገድ እጃቸውን ሰጥተዋል። የኚህ የከፍተኛ አመራር እጅ መስጠት በክልሉ እየተካሄደ ላለው የትጥቅ ትግል አዲስ ምዕራፍ ሊከፍት እንደሚችል ተገምቷል። በተለይም መንግስት በቅርቡ የሰላም አማራጭ ለሚፈልጉ በሮች ክፍት ናቸው በሚል ያቀረበው ጥሪን ተከትሎ የተወሰደ እርምጃ ሊሆን እንደሚችል የፖለቲካ ተንታኞች ግምታቸውን እየሰጡ ይገኛል። ይህ በእንዲህ እንዳለ ይህንን የእጅ መስጠት ዜና ተከትሎ በፋኖ የውስጥ መዋቅር ሀገር ውስጥ የተፈጠረው አለመግባባት ወደ አደባባይ ወጥቷል። ራሱን የአማራ ፋኖ ህዝባዊ ድርጅት በማለት የሚጠራውና በፋኖ መዋቅር ውስጥ ከፍተኛ ተጽዕኖ እንዳለው የሚነገርለት አደረጃጀት ትናንት ምሽት ባወጣው አስቸኳይ መግለጫ በቡድኑ አመራር ላይ እርምጃ መውሰዱን አስታውቋል። ድርጅቱ ባሰራጨው መግለጫ መሰረት ካፒቴን ማስረሻ ሰጤና ሌላኛው የቡድኑ አመራር የሆኑት አቶ መስፍን አባተ በተለምዶ መስፍን ከፈለኝ በመባል የሚታወቁት ከድርጅቱ ከፍተኛ አመራርነትና ና ባልነት ማገዱን በይፋ አሳውቋል። ይህ መግለጫ በቡድኑ ውስጥ የስትራቴጂ ወይንም የርዕዮተ ዓለም ልዩነት ሳይፈጠር እንዳልቀረ አመላካች ነው። በአማራ ክልል የተቀሰቀሰውና መፍትሄ ያላገኘው ይህ የትጥቅ ግጭት አሁን ላይ ሶስተኛ ዓመቱን ለመድፈን የቀሩት ጥቂት ወራቶች ብቻ ናቸው። ግጭቱ በተጀመረበት ወቅት ከነበረው የፖለቲካ ጥያቄ አልፎ አሁን የክልሉን ማህበራዊና ኢኮኖሚያዊ መሰረት እያናጋ ይገኛል። በግጭቱ ምክንያት በርካታ የክልሉ ነዋሪዎች፣ ሴቶች፣ ህጻናትና አረጋ ሕዝባዊያን ሕይወታቸውን ያጡ ሲሆን በቢሊዮን የሚቆጠር የህዝብና የመንግስት ንብረትም ወድሟል። የመሠረተ ልማቶች ውድመት ህብረተሰቡን ለከፍተኛ የኑሮ ውድነትና ለዕለት ተዕለት ችግር ዳርገውታል። ከሁሉም በላይ አሳሳቢ የሆነው ጉዳይ ግጭቱ በትውልድ ላይ እያስከተለ ያለው ዘላቂ ጉዳት ነው። በተለይም በትምህርት ዘርፍ ላይ የደረሰው ኪሳራ በቃላት ለመግለጽ የሚከብድ መሆኑን ዓለም አቀፍና ሀገር በቀል የሰብአዊ መብት ተቋማት ሲዘግቡ ቆይተዋል። ላለፉት ሁለት ዓመታት ከግማሽ በላይ የሚሆነው ጊዜ በበርካታ ዞኖች የመማር ማስተማር ሂደቱ ሙሉ በሙሉ በሚባል ደረጃ ተቋርጦ ነበረ። ትምህርት ቤቶች ወደ ጦር ካምፕነት መቀየራቸው፣ የመማሪያ ቁሳቁሶች መውደማቸውና መምህራን ከአካባቢው ለቀው መሰደዳቸው በሚሊዮን የሚቆጠሩ ተማሪዎችን ከትምህርት ገበታ ውጪ አድርጓል። ይህ ሁኔታ በትውልድ ላይ የተፈጠረ የማይተመን አደጋ ተብሎ በዘርፉ ባለሙያዎች ዘንድ እየተገለጸ ሲሆን፣ ክልሉ ወደኋላ ለብዙ አመታት የሚጎትት ከፍተኛ ኪሳራ እንደሆነ ይታመናል። ካፒቴን ማስረሻ ሰጠ እጃቸውን መስጠታቸውና በፋኖ መዋቅር ውስጥ የተፈጠረው መከፋፈል በቀጣይ ቀናት በክልሉ የጸጥታ ሁኔታ ላይ ምን አይነት ለውጦች ያመጣል የሚለው ጉዳይ በጉጉት እየተጠበቀ ነው። መንግስት የፈጠረውን ክፍተት በመጠቀም በክልሉ አንጻራዊ ሰላም ለማስፈን ጥረቱን አጠናክሮ ይቀጥላል ወይስ ቡድኑ በሌሎች አመራሮች ተተክቶ ግጭቱ ይቀጥላል የሚሉት ጥያቄዎች ምላሽ የሚሹ ናቸው። በአማራና በትግራይ ክልሎች መካከል ለረጅም ጊዜ የዘለቀው የይገባኛል ጥያቄ በሚነሳበት እና የፖለቲካ ውጥረት ባልበረደበት የራያ አካባቢ ሰሞኑን እየተባባሰ የመጣው የጸጥታ መደፍረስ የአካባቢውን ነዋሪዎች ከፍተኛ ስጋት ውስጥ እንደከተተ ተገለጸ። በአካባቢው የህገወጥ እገታ፣ የተደራጀ ዘረፋና አሰቃቂ ግድያ በከፍተኛ ሁኔታ እየተስፋፋ መምጣቱን ተከትሎ ማህበረሰቡ እለታዊ እንቅስቃሴውን ለመገደብ መገደዱን ከአካባቢው የደረሱን መረጃዎች ያመለክታሉ። ከቅርብ ጊዜ ወዲህ በአካባቢው እየታየ ያለው የጸጥታ ችግር ከወንጀል ድርጊት ባሻገር ፖለቲካዊና የማንነትን ቅርጽ እየያዘ መምጣቱ ጉዳዩን ይበልጥ አሳሳቢ አድርጎታል። በተለይም ወጣቶችን ኢላማ ያደረገ የግዳጅ ወታደራዊ ምልመላ በስፋት እየተካሄደ መሆኑን ነዋሪዎች በምሬት ይገልጻሉ። ወላጆች ልጆቻቸውን ከአካባቢው ለማሸሽ የሚገደዱበት፣ አሊያም በከፍተኛ ፍርሃት ውስጥ ሆነው ልጆቻቸውን ቤት ውስጥ ቆልፈው የሚያውሉበት አስቸጋሪ ሁኔታ ተፈጥሯል። ይህ የግዳጅ ምልመላ በማንና በምን አግባብ እንደሚፈጸም ግልጽ የሆነ ሕጋዊ መዋቅር የሌለው ሲሆን የታጠቁ ኃይሎች በዘፈቀደ ወጣቶችን እየወሰዱ ውትድርና እንደሚያሳልፉ የአይን እማኞች ለሸገር ጆርናል ጠቁመዋል። በአካባቢው የተንሰራፋው እገታ እንደ አንድ የገቢ ምንጭ እየተቆጠረ መምጣቱ ደግሞ ሌላኛው አስደንጋጭ ክስተት ሆኗል። ታጣቂዎቹ ንጹሐን ዜጎችን በማገትና ወደማይታወቅ ስፍራ በመውሰድ ከቤተሰቦቻቸው ከአቅም በላይ የሆነ ከፍተኛ ገንዘብ ይጠይቃሉ። ይህ ድርጊት ኢኮኖሚያዊ ጥቅም ለማግኘት ብቻ ሳይሆን የፖለቲካ አመለካከትን እና የማንነትን ጉዳይ መሰረት አድርጎ ጭምር የሚፈጸም እንደሆነ ይነገራል። በጉዳዩ ላይ ያነጋገር ናቸውና በውጭ ሀገር ነዋሪ የሆኑት አንድ ግለሰብ በራያ የሚኖር ወንድም ማቸው በታጣቂዎች ታግቶ እንደነበርና ለቀናት በቆየ ድርድርና ጭንቀት በኋላ ከፍተኛ ገንዘብ ከፍለው እንዳስለቀቁት በምሬት ተናግረዋል። እኚ እማኝ እንደገለጹት ወንድሜ ከእገታ ለማስለቀቅ 600 ሺህ ብር ለመክፈል ተገደናል። ታጋቾች ገንዘቡን ካላመጣን እርምጃ እንደሚወስዱ ይዝቱ ነበረ። ይህ የሚያሳየው ፖለቲካው ለወንጀል ድርጊት ሽፋን እየሆነ መምጣቱ ነው። ንጹሐን ዜጎች በማንነታቸው ወይም በፖለቲካ አመለካከታቸው ተለይተው ጥቃት እየተፈጸመባቸው ነው ብለዋል። የአካባቢው ነዋሪዎችና የተጎጂ ቤተሰቦች እንደሚሉት ከሆነ እነዚህ ሕገወጥ ተግባራት የሚፈጽሙ አካላት ማንነት እንደየአካባቢው ሁኔታ የሚለ ተገቢያዊ ቢሆንም በዋናነት ወደ ትግራይ ጊዜያዊ አስተዳደር የጸጥታ መዋቅር ይጠቁማሉ። ራሳቸውን የትግራይ ክልል ጊዜያዊ አስተዳደር የጸጥታ አካላት ነን ብለው የሚጠሩ ታጣቂዎች በስፋት በእነዚህ ወንጀሎች ውስጥ እጃቸው እንዳለበት ምንጮች ይገልጻሉ። እነዚህ ኃይሎች የመንግስትን የጸጥታ መዋቅር ሽፋን በመጠቀም ከሕግ ተጠያቂነት አምልጠው ወንጀል እንደሚፈጽሙ ነዋሪዎች ይከሳሉ። በሌላ በኩል የአካባቢው ጸጥታ ሁኔታ ውስብስብ መሆኑን ተከትሎ የአማራ ፋኖ ታጣቂ ናቸው የተባሉ ቡድኖች በራያ አንዳንድ አካባቢዎች በሚ የሚፈጸሙት ተመሳሳይ የጉልበት ድርጊቶች ውስጥ ተሳታፊ መሆናቸውን ነዋሪዎች ጠቁመዋል። ይህም ችግሩ ከአንድ ወገን ብቻ የሚመነጭ ሳይሆን የህግ የበላይነት መጥፋት የፈጠረው ክስተት እንደሆነ ያሳያል። የተለያዩ የታጠቁ ቡድኖች ይህንን ክፍተት በመጠቀም በህዝብ ላይ የፈለጉትን ግፍ እየፈጸሙ ይገኛሉ። በአሁኑ ሰዓት በራያ አካባቢ ያለው ማህበራዊና ኢኮኖሚያዊ እንቅስቃሴ በዚህ የጸጥታ ስጋት ምክንያት ተስተጓጉሏል። ገበያዎች እንደ ወትረው አይደምቁም፣ የትራንስፖርት አገልግሎት በስጋት የተሞላ ነው፣ እንዲሁም የግብርና ስራዎች በታጣቂዎች እንቅስቃሴ ምክንያት እየተረበሸ ነው። ነዋሪዎች መንግስትና የሚመለከተው አካላት ለጉዳዩ ትኩረት ሰጥተው የህግ የበላይነትን እንዲያስከብሩ እንዲሁም ንጹሐን ዜጎችን ከታጣቂዎች ጥቃት የሚጠብቁበትን መንገድ እንዲያመቻቹ በተደጋጋሚ ጥሪ እያቀረቡ ነው። የፌዴራል መንግስትም ሆነ የክልሉ አስተዳደሮች በጉዳዩ ላይ እስካሁን የሰጡት ዝርዝር መግለጫ የሌለ ሲሆን፣ ህዝቡ ግን በየቀኑ በሚሰማው የተኩስ ድምጽና የእገታ ዜና ስር በከፍተኛ ስጋት ውስጥ ቀናትን እየገፋ ይገኛል። በሀገራችን የትራፊክ አደጋዎች እያደረሱት ያለው ሰብአዊና ቁሳዊ ውድመት አሳሳቢ ደረጃ ላይ በደረሰበት በዚህ ወቅት በቅርቡ የተሰማው አሰቃቂ የትራፊክ አደጋ የበርካታ ወገኖችን ህይወት ቀጥፏል። አንድ የህዝብ ማመላለሻ ሚኒባስ በተለምዶ ዶልፊን ተብሎ የሚጠራና ግዙፍ የነዳጅ ጫኝ ቦቴ መኪና ባደረጉት ከባድ የፊት ለፊት ግጭት በሚኒባሱ ውስጥ የነበሩ ሁሉም ተሳፋሪዎች ህይወታቸው ማለፉ ተረጋግጧል። ይህ ልብን የሚሰብር አደጋ ያደረሰው የሰብአዊ ጉዳት እጅግ ከፍተኛ ነው። በአደጋው ወቅት በዶልፊን የህዝብ ማመላለሻ ተሽከርካሪ ውስጥ የነበሩ ሰዎች ሙሉ በሙሉ ህይወታቸው አልፏል። እንደ ፖሊስ ሪፖርት ከሆነ አሽከርካሪውንና ረዳቱን ጨምሮ በድምሩ የ11 ሰዎች ህይወት ወዲያውኑኑ አልፏል ተገልጿል። ከሟቾች መካከል ስምንቱ ወንዶች ሲሆኑ ሶስቱ ደግሞ ሴቶች መሆናቸው ተገልጿል። አደጋው እጅግ አስከፊ የነበረ በመሆኑ ከተሽከርካሪው ውስጥ በህይወት የተረፈ አንድም ሰው ሊገኝ አልቻለም። ይህ አይነቱ አጋጣሚ ማለትም በአንድ የትራፊክ አደጋ የአንድ ሙሉ ተሽከርካሪ ተሳፋሪ አሽከርካሪና ረዳትን ጨምሮ እጅግ ያልተለመደና አስደንጋጭ ክስተት መሆኑን በቦታው የነበሩ የፖሊስ አባል ገልጸዋል። የአካባቢው ፖሊስና የትራፊክ ባለሙያዎች ባደረጉት የመጀመሪያ ደረጃ ማጣራት ለአደጋው ዋና መንስኤ ነው ተብሎ የተገመተው የዶልፊን አሽከርካሪው የፈጸመው የትራፊክ ሕግ ጥሰት ነው። አሽከርካሪው ይጓዝበት ከነበረው መስመር ወጥቶ ወደ ተቃራኒ አቅጣጫ ኦፖዚት ሌን በመግባት ከፊት ለፊት ይመጣ ከነበረ ግዙፍ የነዳጅ ጫኝ ቦቴ ጋር መጋጨቱ ተረጋግጧል። የዶልፊን አሽከርካሪው ፍጥነትና መስመር ስቶ መግባቱ ከባድ ክብደት ካለው የነዳጅ ቦቴ ጋራ ሲገናኝ የፈጠረው ግጭት አቅሙ ሊቋቋመው የማይችል እንዲሆን አድርጎታል። ይህ የፊት ለፊት ግጭት በተሽከርካሪው ላይ ከፍተኛ ውድመት ለመመለስ ያስከተለ ሲሆን ለተሳፋሪዎቹ ህይወት መትረፍ እድል አልሰጠም። አደጋው ከደረሰ በኋላ ወዲያውኑ የነዳጅ ጫኝ ቦቴው አሽከርካሪው ከአካባቢው መሰወሩ ተገልጿል። አሽከርካሪው ለጊዜው በፖሊስ ቁጥጥር ስር ያልዋለ ቢሆንም የህግ አካላት ባደረጉት ፈጣን ፍተሻ ከተሽከርካሪው ውስጥ የአሽከርካሪው ማንነት የሚገልጹ ወሳኝ ሰነዶች ማግኘት ተችሏል። ፖሊስ በተሽከርካሪው ውስጥ ያገኘው የመንጃ ፍቃድና ሌሎቹ ተያያዥ መረጃዎችን በመጠቀም የተሰወረውን አሽከርካሪ በቁጥጥር ስር ለማዋል ከፍተኛ ክትትል እያደረገ ይገኛል። የህግ አካላት አሽከርካሪውን በቅርቡ በቁጥጥር ስር ውሎ ለህግ እንደሚቀርብ ያላቸውን እምነት ገልጸዋል። የሟቾች አስከሬን ከአደጋ ስፍራው ተነስቶ ለተጨማሪ የህክምና ምርመራና ለስርዓተ ቀብር ዝግጅት ወደ ሆስፒታል ተልከዋል። ይህን አሳዛኝ ክስተት በተመለከተ ጋዜጣዊ መግለጫ የሰጡት ምክትል ኢንስፔክተር ዳኙ ሶሪ የተፈጠረው አደጋ በጣም አሳዛኝና በዓይነቱ ለየት ያለ መሆኑን ተናግረዋል። እንደ ምክትል ኢንስፔክተሩ ገለጻ በእኛ የስራ ታሪክም ወይን በቅርብ ጊዜ በተመዘገቡ መረጃዎች በአንድ የትራፊክ አደጋ የአንድ ተሽከርካሪ ሙሉ ተሳፋሪ ህይወቱ ያለፈበት አጋጣሚ ከዚህ ቀደም የተመዘገበ የለም። ይህ ክስተት የአደጋውን ክብደት ያሳያል ሲሉ በሰጡት ቃል አረጋግጠዋል። ይህ አደጋ የሚያሳየው የትራፊክ ህጎችን አለማክበር በተለይም የአሽከርካሪ መስመርን አለመጠበቅ እና በከፍተኛ ፍጥነት ማሽከርከር ምን ያህል ዋጋ እንደሚያስከፍል ነው። ፖሊስ አሽከርካሪዎች በማንኛውም ሁኔታ የትራፊክ ህጎችን እንዲያከብሩ እንዲሁም መንገደኞች ለራሳቸው ደህንነት ሲሉ